ተቆመ ትስቃለህ ጨግሯን ነው ማውልቅላት ስትል አይሚ። ከዛ እኔ ነው የማወራው የድሮ አይ የድሮ ኧረ እኔ ያላስታውስም። ድሮ ድሮ ነው አልፏል። ትናንትና ዳኒ ቴክስት እንዳደረገ ይልኝ ነግሬሻለሁ። ም ምንድን ነው እኔና ዳኒ እኮ ለአንዴና ለመጨረሻ ጊዜ በሰላም እንፍታው ስለሱ ነው ያልፈለገው ገባው አይደለም። እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እስከ ዛሬ ላስቀየምኳችሁ ይቅርታ፣ ወዳችኋለሁ። ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ዳና ነን። ትላንት አይታችኋል። ከሶሲ ጋር አሪፍ ጊዜ አሳልፈናለሁ። አሪፍ ነበረ። እኔም ስላገኘዋት ደስ ብሎኛል። እሷም ደስ ብሏት ነበረ። ግን ደግሞ ዳኒ ቴክስት አድርጎልኝ ነበረ። ምንድን ነው ምናምን ምናምን ነገር አለኝ። ያው እኔ ምንም አላልኩትም። ለእሷም ነግሬያት ነበረ ቴክስት እንዳደረገልኝ ብቻ ሌላ ነገር አይደለም። እኔና ሶሲ ጀስት ጓደኞች ነን። ሌላ ሊያሳስብ የሚችለው ምንም ነገር የለም። ደግሞም ቢያስብም አልፈልግም ብሎ የተዋት እሱ እንጂ እኔ አይደለሁም። ያልፈለጋት እሱ ነው። አልሆነ ያለው እሱ ነበረ እና ግን እንዲረዳኝ የምፈልገው አንድ ነገር ቢኖር እኔና ሶሲ ሌላ ነገር የለንም። ጓደኛ ናት። በጣም ማከብራት፣ በጣም መወዳት ጓደኛ ናት እና ብቻ ሌላ ነገር እንዳያስብ ቢያስበም ምንም ችግር የለውም። ብቻ ግን ያለፈው አልፏል እና ሀይሚም ሶሲን ከማግኘቴ በፊት ልደቷን አክብረልን ላት ነበረ። ምንም አላልኩም። እኔ መልካም ልደትም አላልኳትም። ብቻ ምንም ምንም ነገር ሳልላት ነበረ። ቪዲዮንም እንትን ያልኩት እና ዛሬ ያው እንኳን ተወለድሽ ልላት እወዳለሁ። ያው አሪፍ ጊዜ እናሳልፋለን ብለን ጠብቀን፣ እናስታርቃቸዋለን ብለን ጠብቀን ነበረ ያንን ያደረግ ነው፣ ግን ደግሞ ሳይሳካለን ቀርቷል። ያው ሁለቱ ምን እንደሆነ አላቅም፣ ሲገናኙ በጣም የሆነ ማይሆን ማይሆን ስሜት ውስጥ ነው የገባሉት እና ብቻ ለማንኛውም ይስተካከላል። አሁንም ተስፋ አንቆርጥም። ከዚህም በኋላ የተሻለ ነገር ለማድረግ ሁለቱን ሊያስማማ የሚችል ነገር በማድረግ ወደፊት እንላለን እንጂ አሁን በዚህ ትንሽዬ ነገር ወደ ኋላ ልንል አንችልም። ብቻ ነገሮች በሙሉ ይስተካከላሉ። ተስፋ አንቆርጥም። እናንተም ከጎናችን ናችሁ። መትላንትናም ኮሜንት እያየው ነበረ ሶሲ ቻናል ላይ እና ብቻ አቀባበላችሁ አሪፍ ነው። ደስ ብሏችኋል ከሶሲ ጋር አብረን ቪዲዮ እንድንሰራ የሆነ የሆነ ነገር እንድናደርግ ትፈልጋላችሁ እና በጣም ደስ ብሎኛል። አስተያየታችሁን እቀበላለሁ እና አሪፍ አሪፍ ኮሜንት እዚህ ቪዲዮ ላይ አሪፍ አሪፍ ኮሜንት ጻፉልኝ። ማድረግ ያለብኝ ምን አድርጌም በምን አይነት መንገድ መሄድ እንዳለብኝ ብትነግሮኝ ና የተሻለ ነገር እየሰራው እናንተን ሊያስደስት የሚችል ነገር እየሰራው በአሪፍ በአሪፍ ቪዲዮ አብረን እንድንመጣ አብረን በቃ የሆነ እናንተን ፈታ ዘና ሊያደርግ የሚችል ነገር በመስራት እንደዚ አይነት ስራ ብንሰራ ደስ ይለኛል። እናንተን ለማዝናናት እናንተን እንድትደሰቱ እንዲደብራችሁ አልፈልግም። ያው ያለው ነገር ባይፈቅድም እንዲህ እንድንሆን ብቻ ግን ያው ይስተካከላል። እኛም የቻልነውን እናደርጋለን እናንተም በቻላችሁት አቅም የቻላችሁትን እያደረጋችሁልን ወደፊት ብለናል እና ሶሲኝ ጠርቻታለሁ፣ ላገኛት ልነግራት ፈልጋለሁ። ያው በእናንተ ፊት ይሆናል አይደለም። ማይሆን ችግር ውስጥ እንድንገባ አልፈልግም። በእኔና እሷ ግንኙነት የሆነ ሊናደድ የሚችል ሰው እንዲኖር አልፈልግም። ከፈለገ አሁንም ፍላጎቱ ከሆነ ዳኒ ከእሷ ጋር መስማማት የሚፈልግ ከሆነ ከእሷ ጋር አንድ መሆን የሚፈልግ ከሆነ እኔ ችግር የለብኝም፣ እንዲስማሙ ይፈልጋለሁ። ግን ደግሞ የእሷን ፍላጎት ይወስኗል። የእሷስ ፍላጎት ከዚህ በፊት እየበደላት የነበረው እሱ ነው፣ እሷ አይደለችም። እና መቀጠል የሚፈልግ ከሆነ ከእሷ ጋር አንድ መሆን የሚፈልግ ከሆነ ዛሬ በእናንተ ፊት የእሷንም ስሜት የእሷንም ፍላጎት እንጠይቃትና ምን እንደምትል አብረን እናያለን። ብቻ ያው ምን እንደምትል እንሰማለን። አብረን እስክትመጣ ጠብቅ። አቤት መቼም ይታየኛል፣ ሳትመጪ ካሁሉ ታውኩኛል። አንቺን በአካል አግኝቼ በናፍቆት ማንባት ይረስ አቤት መቼም ይታየኛል

እያያችሁ ነው ቤተሰብ፣ ከዚህ ጋር ያዘው ቆሻሻ ለምን ባስኬት ስናገኝ እንጥላለን? ኪስ ውስጥ ጭምር ያለው ቆሻሻ እንዳጥል። በላይ ጁስ ገዝታልኝ እዚህ ስትጠጣ ነው። በጣም ነው መሰግነው እና እንዴ ካሜራ ይዞ የጠበኩት ነበር ሻል ልጠጣ። ቤተሰብ አንድ አምስት አስር ይዘሽ ብትመጪ እኮ ለቤተሰብ ምን ሰጥ ነበረ። ካሜራ ይዤ እንደምጠብቅ ሳልናገር ነው። ካሜራ ይዤ እጠበኳት እና ምንም ወክና አድርግ ስትለኝ እኮ ለባዶ በጣም እና ለምን መሰለሽ የጠራው ሶስ እየበላችሽ፣ ትናንትና ዳኒ ቴክስት እንዳረየልኝ ነግሬሻለሁ። ምንድን ነው እኔ ጋር እኮ ደውሎ ነበር፣ ግን እኔ አላነሳሁም። እንዴ ምን ምንድን ነው እንዴ? አላነሳሁም ስልህ ፍዚህ በእናትህ። እኔ እኔ ምን ልበል እኔና እሻ አላወራንም። እኔና ዳኒ እኮ ለአንዴና ለመጨረሻ ጊዜ በሰላም እንፍታው። ስለሱ ነው ያልፈለገው። ገባ አይደለም? እኔና እሱ አልፈልግሽም ብሎኝ የገፋኝ እሱ ነው። ምን እንዳደረግ እንደሚጠብቅ አላቅም። እኔ ለዳኒኤል ያለኝ ነገር ቀንሷል። ቀንሷል ብቻ ሳይሆን ከነጭራሹም ጠፍቷል አሁን ላይ። እና ምን እንደማደርግ አላቅም። ማለት ምን እንዳደረግ ኤክስፔክት እንዳደረገኝ ስለማላቅ ነው። እኔም ብዙ የሚያልኩት ማንሳት ነው የተነገረው። ዳኒ በናት እኛ ምን እናድርግ እንዴ? አኒ ጀስት ጓደኛዬ ናት። አሪፍ ጊዜ እያሳለፍን ነው። ከዚህም በኋላ አሪፍ አሪፍ ነገር እያደረግን ቤተሰብን ለማዝናናት ስለምንመጣ የሚደብሩ ከሆነ ወይ ቪዲዮችንን አይ አትመልከትና ሌላ ነገር አይደለም። አንተን የገፋሀት ርስ አልተቀበል እሱ ነው እንጂ በደንብ አድርጎ ይገፋኝ። አብረን እንሁን፣ ተው እናስተካክለው፣ ተው እናስተካክለው። ይሄ ነገር ሲያልፍ ይቆጭሃል፣ ብቻህን ትቀራለህ። ዳኒ ተው። በአሁኑ አታስብ አላልኩም እኔ ና ህይወት ውጭ አላልኩም ብሎ ስንሄት የምር ብቻ ለማንኛውም ችግር የለውም፣ እንደፈለገ ይበል። ማግኘትም ከፈለግ እኔ አግኝተኸኝ ማውራት ትችላለህ፣ ምናምን አወራለን። ችግር የለም፣ የፈለገውን ነገር ማውራት ትችላለህ። አይ በእኔ ምክንያት ችግር ውስጥ እንደዚህ ምናምን ጸብ ውስጥ እንድትገባ አልፈልግም። አይ የምን ጸብ? እኔ ይሄንን እኮ በቃ አቁመን ምናምን ነገር በቃ ሰላም ፈጥረን እየሰራን ያለ ነው፣ ገባህ? እዚህ ጸብ ስለሚሰለች ነው በሰላም እንምጣ ብለን ነው ግን ለሰው ልጅ ደግሞ ሰላም ካልፈለገ ምን ማድረግ ይቻላል? መተው ነው እንግዲህ። መጀመሪያ እንደ ይሄ እንደሚመጣ ማሰብ ነበረበት። የምር ከዚህ ሜባስ ነገር ስለአገኘሁሽ ደስ ብሎኛል። ጁስም ስለጋበዝሽኝ በጣም ደስ ብሎኛል። በጣም ነው የማመሰግነው። ደግሞ ይልመድብሽ ማንገት ነው ይዤ ነው አብይ እንተደምግ ጋብዘኝ። እኔ እንደውም ሌላ ከዚህ ከፍ ያለ ከጁስ ከፍ ያለ ነገር ነው የሚጋብዝሽ ሰምታችኋል። እኔ እንደሆነ በወዲያ አልደራደርም። እኔም ደግሞ እንዳትደራደሩ እና ቤተሰብ ተጋብዣለሁ። ዛሬ ጁስ፣ ነገ ደግሞ ምን ልትጋብዘኝ እንደምችል አላውቅም። ከጁስ ከፍ ያለ ነገር ቢሆን ደስ ይለኛል እና ትላንትና እንዴት አየሽ የቤተሰብ ወይ በጣም ነው ደስ የሚሉት እግዚአብሔር ነው እግዚአብሔር ያክበረልኝ ያሪ እንደዚህ አልጠበቅኩም ግን እነሱም ደስ ብሏቸዋል አየ ሰው ሰላም ነው የሚፈልገው በጣም ነው ደስ የሚሉት እነሱን ይመስላል። ሎያል ቤተሰብ ስላለን እኛ ራሱ እድለኞች ነን። እግዚአብሔርን ተማ ያስባሉ እንድልክ እንደ እህት እንደ ወንድም ነው በቃ ቴክስ ይልኩና ምን ነገ ተጨንቀው ምናምን ይበጣም ነው ማዝ ነው። እግዚአብሔርን ማለት ማንም ሰው እንደዚህ ያደርግ ትክክለኛ ቤተሰብ ናቸው። ቄታ አንዳንዱ ወደ ስድብ ለመሳደብ ይቸኩላል። ግን የእኛ ወዳጆች ትንሽ ይለያሉ ይለያሉ። ቢናገርኩም መልሴ ቅርሴ ይጠይቃሉ እግዚአብሔርን የተረዳሁት እሱን ነው። ደግሞ ከልባቸውም እንዳልሆነ ስለማውቅ አልቀየርም። እንግዲህ እግዚአብሔር ያክብልን። እንደዚህ አይነት ፊድባክ ስለሰጣችሁ በጣም ነው የምናመሰግነው። ነው በጣም ሰራች ደስ ያለው ጌታ እንኳን ሰራችሁ ደስ ትላላችሁ። ነገር ግን ልደታ ልደቷን አክብረንላት ነው እያየኝ ነበር። ግን እኔ ያልነገርኩሽም ናማነገርኝልክ አልነበርኩም ቤተሰብም አልተናገርኩኝ። ታውቂያለሽ፣ ሌላ ሀሳብ ውስጥ ነበር። ከአንቺ ጋር የመገናኘት እንትን ሳስበው በቃ ላጠፍት ነበረ እና ልደቷን ምናምን አይተሻዋል ቪዲዮ ላይ ይመስለኛል። ና ያው ሁለቱ ሲገናኙ ምን አይነት እንትን ውስጥ እየገቡ እንዳለ ባይገባኝም ግን እኛ አሪፍ ይሆናል፣ ይታረቃሉ ብለን ነበር ያሰብነው። ወይ ደግሞ አላውቅም በቃ የሆነ ነገር ብለን ሀይሚን ቡቡ ገይዘ ነው ይዘናት ብንሄድ የሆነ ነገር ማሰብን ማድረግ ይኖርብናል ይመስለኛል። ወይናንቺ ሀይሚንም ቢሆን ብሩኬንም ቢሆን አውርተን እና ተ ከትላንት ወዲያ ነው የልደቱ ፕሮግራም የነበረው። ትላንት ደግሞ ቪዲዮ ጭነው ነበር ትላንትና የትላንትናው ቪዲዮ ላይ ብሩኬ ምናምን ጠርቷት ሀይሚ ሀይሚን ጠርቷት ነበር። እና ሲጠራት ከሌላ ሰው ጋር ነበር የመጣችው እና እና ይመስለኛል አሁንም ቢሆን ማታ መብራት አልነበረም ቤት እኮ። አሁንም ቢሆን እል ውስጥ ነው ያሉት እና ብሩኬ ሲረጋጋ ታውቂያለሽ። ብሩኬ ነገሩን ለማብረድ ሃይሚን ጠራት እና እስካሁን እየተፈጠረ ያለው ነገር ልክ አልነበረም እና አጥፍቻለሁ፣ የምፈልገው ነገር አግኝቻለሁ ብሎ ብቻውን ቆሞ ጠርቷት፣ እሷ ደግሞ ከሌላ ሰው ጋር መጣች እና ያው ይሄ ነገር ያው እያለ እያደረ ሌላ ሌላ ነገር እያመጣ ነው። ግን እል ውስጥ ናቸው እንጂ ሌላ ነገር ያለ አይመስለኝም እንደኔ

ሀይሚን ተናዳለች አይ ቲንክ በራሷ የሆነ ነገር በ የሆነ ሀሳብ ውስጥ ነች ቡቡን ተናዷል እንዳልከው ነው በቃ ሀይሚ ስትረጋጋ ቡቡ የሆነ ነገር ያደርጋል ቡቡ ሲረጋጋ ሀይሚ የሆነ ነገር ታደርጋለች አይ ዶንት ኖ እስቲ ወይ ሀይሚን የሆነ ነገር ብለን ከብሩክ ጋር አረጋግተን ምናምን ነገር አገናኝተናቸው እንዲታረቁ አት ሊስት ሰላም እንዲፈጥሩ ለነገ ህይወታቸው ስብ ምልን እንደዚህ ባረዘሙት ቁጥር ነገሮችም ማለት ነው ባረዘሙት በቃ በተጣሉ በተጣሉ ጸብ ላይ ጸብ ጸብ ላይ ጸብ ጸብ ላይ ጸብ በሆነ ቁጥር እማ ያን ጠባሳ ጥሎ ቢያልፋል። ያ ነገር ቢያልፍም የዛን እኮ እንደዚህ ተደርገን ምናምን ነገር ማለታቸው አቻ አይቀርም ጋባህ እና አይ ፊት ላይ ከዚህ ጋር ቢያቆሙ ሁሉንም ነገር ማለት እልህና ምን ከባድ ነው። አይኖ ግን ቢቆሙ እኔም ደስ ይለኛል። ለካ ሰላም ቢፈጥሩ ደስ ይለኛል እና ብቻ ግን ነው ሰላም ይፈጥራሉ። በዚህ ማለት እንደኛ ሰላም ይሆናል እና ቤተሰብ አ እና ቤተሰብ ደግሞ የተናገርከኝን አረሳው። ለምሺ ምን ብያለሁ? ዝንበል ምን ነው አይሚ ነው የድሮ ድሮ ድሮ አልፏል። ያገዝኩ ነበር ዛኔ ያልተግባባ ነው ነበረ። ለዛ ነው አይደል፣ በጣም እና ቤተሰቡን እንወዳቸዋለን እናከብራቸዋለን። ትናፍቁኛላችሁ። ምንም አላልሽም። እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እስከዛሬ ላስቀየምኳችሁ ይቅርታ፣ ወዳችኋለሁ። ሟ እንገናኝ። ሰሞኑን ድጋሚ መጣለሁ፣ በሰፊው በሰፊው። አዎ፣ ቻው።